ሰላም ውድና የተከበራችሁ ውድ የታሜ ቤተሰቦች እንደምናላችሁ ደህና ናችሁ? ይ እኔ ያለሁኝ ፈጣሪ ተመሰገነ ይሁን። ታሜን እንግዲህ ያውቃችሁታል፣ ቀዮ ማለት ነው። ታሜ ዛሬ በቤቱ ብቅ ብያለሁኝ። የመጣሁበት ምክንያት እሱን የምነግራችሁ ይሆናል። ግን እንደምናችሁ ደህና ናችሁን? ይጠፍቻለሁ አይደል? አዎ ጠፍቻለሁ። ብቅ ብቅ እምልህ ይሆንል። ብቅ ብቅ ከንትን ከሚዲያ ሲጠፋ አማርኛውም ይጠፋልና፣ ዛሬ ለታሜ አንድ ቪዲዮ ሰርቼ ለሱ የምሰጥ ይሆናል ማለት ነው። የስደት እንትን ናቸው ኦዲንስ ናት፣ እና የኛ ኦዲንስ ናት። ታሜን በጣም ትወደዋለች። የምትወደው በወንድምነት ነው። ታሜን የሚመስል ወንድም አለኝ ነው ያለችኝ። እና ደውላ ስትነግረኝ በጣም ነው ያሳዘነችኝ። ወንድሜ ግን የት እንዳለ አላቅም። ከአራት አመት በፊት ወንድሜ ለስራ ብሎ ወጥቶ በዛው አልተመለሰም። ይኑር ይሙት፣ የት እንዳለ አላቅም። ልክ ታሜን ነው የሚመስለው እና ብዙ ቦታ ፈልጌዋለሁ፣ ሊገኝ አልቻለም። እና ለምለም ታሜን ይዛው ስትመጣ የወንድሜ ናፍቆት በታሜ ነው የምወጣው ቪዲዮ ሳይሳራ ሲቀራ እሱ ምን ሆኖ ብዬ ጨነቃለሁ ብላ በጣም ብዙ ነገር ነው የነገረችኝ እና ያው እግዚአብሔር እንግዲህ ያገናኛችሁ እሱም ሰላም ይሁን ባለበት አንቺም በሰላም ሀገርሽ ገብተሽ ወንድምሽን የምታገኝ ያርግሽ ብያታለሁ እንግዲህ ለታሜ ትንሽም ነገር ቢሆን ያለችው ሳውዲ ነው እና የተወሰነ ብር ልካልኝ ደስ እንዲለው የሆነ ነገር ገዝተሽ ስጭልኝ ብላኝ። ለታሜ እንግዲህ ይሆነዋል ብዬ ተስፋ አደርጋለሁኝ። ከየገዛሁት ከቡድኬ ጋር ነው። ይሆነዋል፣ ካልሆነውም መቀየር ይቻላል። ገዝቻ ታሜ እንግዲህ ደውልለት አለው። ስራ ቦታቸውም የለም በአሁኑ ሰዓት። ኮሪደር ልማት ከተማው ብዙ ቦታ አስፓልት ዳር ያለ ነገር ስለፈረሰ ስራም እየሰራ አይደለም እና ቦታቸው ፈርሷል። ያገኘው ነገር ነው እየሰራ ያለው እና ደውልለት አለው። ለታሜ ይመጣል፣ የገዛሁትን እቃ የምሰጥ ይሆናል። በዛውም ልጅቷን አስተዋውቀዋለሁ ከእሷ ጋር አገናኘዋለሁ። ምናልባት እንትን ላይ ከሆነች ኦንላይን ከሆነች ካልሆነችም ቁጥሯን ለሱ እሰጣለሁኝ እንዲያወሩ አደርጋለሁኝ ማለት ነው። አሁን ቀጥታ ወደ ታሜ እደውላለሁኝ ማለት ነው። እና ቤተሰቦቼ ምንድን ነበር የሚባለው? እኔ ለራሴ ብዬ ስለማላውቅ አይመጣልኝም። ቻናሉን ሰብስክራይብ ላይክ ሼር አድርጉለት፣ አበረታቱት። ወጣት ነው፣ ብዙ ስራ መስራት ይፈልጋል። በጣም ጎበዝ ልጅ ነው። በራሱ ራሱን ችሎ መቋቋም እንዲችል በቃ ተባበሩስ ነው የሚባለው መሰለኝ። በዛ ነው በቃ ላይክ ሼር ሰብስክራይብ አድርጉት፣ አበረታቱት። ወጣት ልጅ ነው እንዲያድግ ትልቅ ደረጃ እንዲደርስ። አሁን መንገድ ላይ የሚሰራው ሊስትሮ ነው እና ከዚህ ከፍ ከፍ ከፍ እንዲል አበረታታለሁ። አሁን ቀጥታ ወደ ታሜ ሄዳለሁ፣ ደውላለሁ፣ ስጦታውንም የማስረክብ ይሆናል ማለት ነው። እሺ እንግዲህ ታሜ ጋር ለመደወል ቁጥሩን ላውጣላችሁ። ታምራት ቀይዎ ብዬን የያዝኩት ያገኘሁት፣ ይሰራል ብዬ ተስፋ አደርጋለሁ። ጠራ ይነሳ ይሄኛውን ቁጥሬን አያውቅም። ለም የማያነሳው የስራውን ስልኬ ነው የሚያውቀው። አራንሳው። ሄሎ ታሜ እንዴት ነህ? ነፃነት ነኝ አለው። አማን ነው አለውኝ። ስራ ቦታ ነህ ወይስ ሌላ ቦታ ነህ? ዛሬ ትንሽ እሺ፣ ምንድን ነው የሚባለው? እሺ፣ መምጣት ትችላለህ? እኔ ጋር የሆነ እቃ ነበረክ ለአንተ የምሰጥህ እቃ አለእና እሱን እንድሰጥ መምጣት ትችላለህ ወይስ ነገ ይሁን ትመጣለህ? እሺ አባቴ እጠብቅሃለሁ። በቃ ሱቅ ድረስ ና። እሺ እሺ። እንግዲህ ደውዬለታለሁ፣ ይመጣል። ያው ሌላ ስራ ይዟል መሰለኝ። ያው መስራት ስለማይችሉ ያሉበት ቦታ ያገኘውን ስራ ተፍተፍ እያለ ነው የሚሰራው። በጣም ጎበዝ ነው። ስራ አይንቅም። ያገኘውን ስራ እሱ ብር ብቻ የሚያስገኝለት ይሁን እንጂ ማንኛውም ስራ ልጁ ይሰራል እና ይህንን ነገር ወድለታለሁኝ። የስራ ንቀት የለውም እና ይመጣል፣ ደውያለሁኝ። እንግዲህ የማስረክብ ይሆናል ማለት ነው። ሲመጣ ታሜ ግባ ወይዬ እንዴት ነህ? አማን ነው አለሽ። ሰላም ነው አለሁኝ። ወይኔ ወይ ገቤ ወይ ገቤ አለሁልህ። ደህና ነህ? እንዴት ነህ? አማን ነው አለሁ ነው አምበር አምጣ አስት። ቁጭ ብለሽ። እንዴት ነህ? ስራ አሪፍ ነው፣ እየሰራክ ነው። እኔም ወድልኝ፣ ምን እንደሆነ ታውቃለህ? ያገኘኸውን ስራ ስለምትሰራ ስራ ስለማትንቅ በቃ ስራ የሚባለውን ነገር ስለምትወድ ይሄንን ነገርህ ደስ ይለኛል። በቃ አንዳንዱ ያቆሽሸኛል እንዲያደርገኛል ይልና ስራ ይንቃል። አንተ ግን እንደዚህ አይነሱ አይደለም፣ እና ነገ ትልቅ ደረጃ እንደምትደርስ ደግሞ በዚህ አውቃለሁኝ። በቃ ስራ የማይነቅ ሰው ትልቅ ደረጃ ይደርሳል። እሺ ይህንን ነገር እወድልሃለሁ እና ዛሬ የፈለግኩ ታምዬ፣ ለምንድን ነው ኦዲየንስህ ናት ተከታታይህ ናት እና። መቅደስ ትባላለች ያለችው ሳውዲ ነው። በቃ አንተን የሆነ ነገር ገዝቼ እንድሰጥክ ፈልጋ ነው እና በቃ ታሜን ሳየ ወንድሜ ይመስለኛል ወንድሜ ከጠፋ ብዙ ዓመት ነው ካየሁት እና ለስራ ብሎ ሌላ ሀገር ሄዶ በዛው ጠፍቷል እና ታሜ ቪዲዮ ላይ ሳየ ወንድሜ ይመስለኛል፣ ስለዚህ ለሱ የሆነ ነገር ገዝተሽ ስጭልኝ ብላ ብር ልካ ይሆናል ብዬ ተስፋ አደርጋለሁ። የገዛ ነው ከቡርኬ ጋር ነው። እኔ ብዙም የወንድ ምጫ አላውቅም አላውቅምና ከሆነክ ከበዛብህም ካነሰህም፣ ሄደ መቀየር ትችላለህ። እና አሁን ወደ ስጦታ ክል ሂድና፣ ከዛ በኋላ ደውልላታለሁ። ኦንላይን ከሆነች ታወራታለህ፣ ካልሆነም ቁጥሯን ሰጥህና ታወራታለሽ። እሺ፣ እንድታወራት ደግሞ ትፈልጋለች እሷ። አምጣ፣ ያንን ፒስታል አጠገብህ ያለው። እሺ ብዬ ይሄን ስጦታችን ናቸው ተወዷለህ ብዬ ተስፋ አደርጋለሁ። ክፈተው እና ይታይ ከሆነክም ካልሆነህም፣ ካልወደድከውም የተመቸህ ነገር በዚህ ባለው ዋጋ መቀየት ትችላለህ። ሱቁንም ይዤ እሄዳለሁ እንግዲህ ስጦታችን ይመስላል ሆነ በጣም ነው ማመሰግነው ሸ ሸ ሸ ፈተ መብትህ ነው። ክፈተው እሷም ደስ እንዲላት ክፈትና እንየው። ከሆነ እሰየው፣ ካልሆነህም መቀየር ትችላለህ። ቁጭ በል ቁጭ

ይሄ ጫማ ነው። እስኪ ግርግ ግርግ ትልቅ ነው ግርግ ስን ቁጥር ነው ግርግ የምጨርሰው በቃ ቡርኬ አርባ ነው ነው የለኝ አርባ ነው ጫማው እኮ በቃ አርባ ነው ብሎኝ ነው። ጫማው አርባ ቁጥር ነው። እሺ ካልሆነም ትቀይረዋለህ። በጣም ነው የማመሰግነው። በጣም ነው የምወድስ። ወይኔ አባት፣ ምንም ችግር የለም ቁጭ በል ቁጭ በል ችግር የለም። እሺ እንግዲህ ልጅቷን አመስግናት። መቅደስ ትባላለች። ከሰራ ገናኝሃለሁ፣ ካልሰራም ስልኳን እሰጥሃለሁ፣ ትደውልላታለህ። እሺ። ዋትሳፕ ላይ መቅደስ ትባላለች። አመስግናት። በጣም ነው የማመሰግነው። በጣም ነው የማመሰግነው የምር እኔ እንደዚህ አይነት ነገር ጠብቄ አላውቅም፣ ግን ስላደረግሽልኝ በጣም አመሰግናለሁ። ሰው ሀገር ነው ያለሽው ለእኔ ይሆነዋል ብለሽ አስበሽ የሆነ ስላደረግሽልኝ አመሰግናለሁ። ከሰው ሀገር ደግሞ እግዚአብሔር ከቤተሰቦችሽ ከወንድምሽ እንዲቀላቅልሽ ጸልልሻለሁ። ተስፋ አደርጋለሁ ይቀላቅልሻል ብዬ። ነጽንም በዚህ በኩል ቴንክዩ በጣም ነው ማመሰግነው ማለት ወዳለሁ። መቅድይ ከሰው ሀገር እግዚአብሔር ወደ ሀገርች መልሶ ከቤተሰብ ይቀላቅልስ። በጣም ነው ማመሰግነው ከልብ በጣም በጣም አመሰግናለሁ። አከብርሻለሁ። ነፂ ቴንክዩ። ችግር የለም አባ ችግር የለም፣ ችግር የለም። በቃ ልብሱን ትለብሰዋለክ ቤት ተወስደውና ከሆነ ክሳየው ካልሆነህን መቀየር ትችላለህ፣ ብያለሁ። እሺ እንግዲህ መቅድዬ ያው ደስ ብሎታል እንዳየሽው። ልበሳው። እሺ ልበሳው። ከእንትን ጋር የሚለበሰው ይሄ ቦዲ ነው የሚባለው። ፓካውት ነው ከፓካውት ጋር ነው የሚለበሰው ብሎኛል። ምክንያቱም ስስ ነገር ስለሆነ፣ ቡርኬ ጎበዝ ነው። ቡርኬ ይበቃዋል ብሎ ነበር። መጥተዋል። አሪፍ ነውአይ ልክ ነው ልክ ነው። ቁምጣውም ልክ ይሆናል፣ ቁምጣውም ልክ ይሆናል፣ ጫማውም ልክ ይሆናል ብዬ ተስፋ አደርጋለ ሆይ ግን ከእንደዚህ ከውስጥ የሚለበሰው ፓካውት ጋር ነው ወይም እንደዚህ ከፍተህ መልበስ ትችላለህ። ችግር የለም አባቴ፣ ችግር የለም ይገባሃል። ለአንተ ከዚህ በላይ ይገባሃል። እሺ። አንተ በጣም ጥሩ ወጣት ነክ፣ ጎበዝ ልጅ ነክ፣ የስራ ሰው ነክ። እና በቃ ለአንተ ይገባሃል። እና ይሄ ሲያንስክ ነው። እሺ። እና በቃ ምንም ችግር የለውም። እሺ እሺ። እንግዲህ መቅድዬ ያው ስጦታውን ሰጥቼልሻለሁ እንዳየሽው። ሌላውን ልብስ ደግሞ ለብሶ ፎቶ ይልክልሻል እሱ። ፎቶ ትልክላታለች። ሁሉንም ለብሰህ ማለት ነው። እና አንቺንም ፈጣሪ ስጥሽ ባወጣሽበት ጥፍ ድርብ አርጎ ፈጣሪ ይሙላለሽ ባለሽበት ቦታ ሰላም ሺህ ይብዛ። እንግዲህ የታሜ ቤተሰቦች ስለነበረን ቆይታ ይሄንን ይመስል ነበረ። ይሄንን ወጣት ሸበላ አበረታቱት። በቃ ትልቅ ደረጃ እንድደርስ አበረታቱት። በጣም ጥሩ ልጅ ነው፣ የስራ ሰው ነው እና ማንኛውም ስራ ይሰራል። እና በቃ ስለነበረን ቆይታ ይሄንን ይመስል ነበር። ሰላም ጤና ለእናንተ ተመኘን። እናመሰግናለን ባይ